ሰላም ሰላም ሰላም ቤተሰቦች፣ እንዴት ናችሁልኝ? ሰላማችሁ ይብዛልኝ። የነገር መጀመሪያ ሰላም ነውና ሰላም ብለን እንመጣለን። ሰላም በሌለበት እንግዲህ ይሄን ሁለት ቀን ጨረቃ ፋሚሊዎች ሰላም የለንም በእውነቱ በጣም ደብሮናል። በጣም ከፍቶናል። በተለይ የትላንትና ማታው ቪዲዮ በጣም አስከፍቶናል። ጭራሽ ነገሩ እንዲባባስ ሀይሚ ሰደበችኝ፣ ሀይሜ እንደዚህ ያደረገችኝ፣ ሀይሜ እንደዚህ ተናገረችኝ ብላቃ ባጥራ ብሩኬ ያልሆነ ውሳኔ እንዲወስን ያልሆነ ንግግር እንዲናገር አድርጋለች። እንግዲህ ምንም ሆነ ምን እውነታውን እንግዲህ ፈጣሪ ነው የሚያውቀው። ግን ሀይሜዬ የእውነት ሄ ፕራንክ ነው ወይ ያስጫከናት የእውነት በቀደም በበቀደሙ ቪዲዮ ብቻ ነው ወይ እንደዚህ የሆነችው ነው ወይ እስከ ባግራውንድ ሌላ ነገር የሰማችው ወይም ደግሞ እስከ ዛሬ የምታየው ነገር አለ ወይም ደግሞ ከካሜራ ጀርባ ብዙ ጊዜ ብሩኬን ከሷ ጋር እንዳትገጥም ብላ ነግረዋለች? እንግዲህ ብዙ ጥያቄ ነው የሚያስነሳ ነው ይሄ ነገር። የበቀደሙ ቪዲዮ ፕራንክ ነው ተባለ። ኦኬ፣ ካሁን በፊት መታ ብዙ ነገር ተዳርሰዋል። ብዙ ነገር ተደርገዋል። ግን ያው ሁለተኛ ከእሷ ጋር እንዳትታይ ተብሏል። ብሩኬም ግን ከሀይሚ ጋር ይስማሙ አይስማሙ እንግዲህ በካሜራ የሰማነው የሚያየነውም ነገር የለም። ፕራንክ ነው ተባለ። ያን ጊዜም እንዲሁ ይቅርታ ተጠየቀች ተመለሰች፣ ሀይሚዬ እንዲሁም ደግሞ ብዙ ጊዜ ብሩኬ ጓደኛዋ እንደሆነ የረጅም ዓመት ጓደኛዋ እንደሆነ አብረው የኖሩ እንደሆነ ደጋግማ ትናገራለች። እች ልጅና ሀይሚዬን ያስጨከናት ታዲያ የበቀደሙ ቪዲዮ ብቻ ነው ብላችሁ ታስባላችሁ? ቤተሰብ ብላችሁ ታስባላችሁ? እኔ እንደዛ ብዬ አላስብም። ሶ ሀይሚን እናውቃታለን። የፕራንክ ሰው ናት። ምንም እንኳን ከባድ ፕራንክ ቢሆን፣ ምንም እንኳን አስቀያሚ ፕራንክ ቢሆን በፕራንክ ምክንያት ብሩኬን በዚህ ልክ ትጨክንበታለች ወይም ደግሞ በዚህ ልክ ታመራለች ብዬ አላስብም። ምክንያቱም እሷም የፕራንክ ሰው ናት ትረዳለች። ገባችሁ? እሷም ደግሞ ታውቃላችሁ። እንደው እንደ ሰውኛ ስንናገር እንደ ሰው ገባችሁ? ሀይሚን ስለምንወዳት ወይም ደግሞ ብሩኬን ስለምንወዳው ብቻ ሳይሆን እንደ ሰውኛ እነሱን የሚያስታርቃቸውን ነገር ሚዛናዊ በመሆን እናውራ። ሀይሚ፣ በይው፣ ግፊው፣ በርቺ፣ ጀግና፣ አንበሳ እያላችሁ እንዲለያዩ እየፈቀዳችሁ ነው። አንዳንድ ሰዎች፣ አዎ እውነት አላት፣ ግን ደግሞ ሁለት ቀን ቆየች። ይቅርታ የው የብሩኬን ባህሪ በደንብ አድርጋ ታውቀዋለች። ብሩኬን አነጋገር አይችልም። ይህንንም መረዳት አለባት ስለዚህ እች ልጅ በዚህ ቪዲዮ ሳይሆን እውነት እንዳላት እናውቃለን። ግን ሁለት ቀን ከተኮረፈ በቂ ነው። ሁለት ቀን ይሄ ሁሉ ግብ ግብ ተፈጠረ። ስለዚህ ልጅቷን የእውነት የሰድ ማለት ቴክስት አሳይታለች። እንደዚህ እንደዚህ ብላ ሰደበችኝ ብላ ቴክስት አሳይታለች። እና ሀይምዬ ይሄንን ነገር ያለ ምክንያት የምትናገር ይመስላችኋል? ምናልባት ብሩኬ የማታውቀው ነገር ሀይሚ የምታውቀው ነገር የለም ብለህ ታስባለህ? ብሩኬ ለአንተ ያልገባህ ነገር አንተ እንደጓደኛ ጓደኛ ሆነህ ቀርባሃት፣ አንተ እንደ ቤተሰብ ሆነህ ቀርባሃት ይቺ ልጅ ነገር ግን ከባክግራውንድ ልጅቷ ወይም ደግሞ ልጅቷ የምታሳየው አክት ለሀይሚ የታያት ነገር ወይም ደግሞ ለአንተ ያልታየህ ነገር የለም ብለህ ታስባለህ ብሩኬ? እኔ ግን የሆነ ሌላ ነገር እንዳለ ነው የሚሰማኝ፣ ቤተሰብ ሀይሚ በዚህ ቪዲዮ ብቻ እንደዚህ ያሉ ነች በቃ ከባግራውንድ ያየችው የጠረጠረችው ነገር አለ። ሱ ብሩኬን ከሷ እራቅ ብላ ደጋግማ ተናግራለች ማለት ነው። ብሩኬ ደግሞ ልጅቷን አልተረዳትም። የሆነ ድብቅ ነገር አለ። ብቻ ይሄ ቪዲዮ ብቻ አይደለም እንደዚህ ያስመረራት ሀይሚ የሆነ ነገር አለ ለኛ ግልጽ ያልሆነ ነገር። ነገር ግን ለሀይሚ የታያት ነገር ለብሩኬ ያልታየው ነገር አለ። ልንገራችሁ በቅርቤ አንድ ጓደኞች አሉኝ። ባልና ሚስቶች ናቸው። ባልየው ጓደኛ አለችው ማለት ኖርማል ማለት ነው። እንደዚህ አብራ ምሰራ ምናምን ሚስትም አለችው ልጅቷ ጓደኛ ተብያዋ እሱ ሱቅ ትሰራለች፣ የልጁ ሱቅ ማለት ነው። እና ሰውየውን እሱ ሳቅ በጣም አድርጋ ታፈቅረዋለች፣ በጣም አድርጋ ትወደዋለች። በጣም አድርጋ ማለት ነው። እንደ ምሳሌ ነው፣ እንደምንነግራቸ ያለት ሌላ ውስጥ ምናም እንዳትገቡ። ግን ሀይሚ ለይሄ በዚህ ልክ ለምን ጨከነች የሚለው ነገር ውስጤ በጣም ትልቅ ጥያቄ ስለተፈጠረብኝ ነው። በዚህ ቪዲዮ ብቻ ነው ወይ ይሄ ሁሉ ነገር እየተፈጠረ ያለ ወይም ደግሞ ሀይሚ እንደዚህ አይነት ቃል አውጥታ ሶሲ ልትናገራት ወይም ልትሰድባት የቻለችው በዚህ ቪዲዮ ብቻ ነው ወይ? ሌላ ተጨማሪ ከጀርባ የለም ወይ? ይህን በትንሽም ቢሆን እንድትረዱ ስለፈለግኩ ነው። እና ያቺ ጓደኛ ተብዬዋ ሚስትየውን የምትሰራ ስራ በጣም ታገላምጣታለች፣ በጣም ትሰድባታለች፣ በጣም ታጣጥላታለች። በጣም በቃ ጭም ልቅት ልባታለች ያልሆነ ስለ እሱ በቃ ስለ እሱ እሱ ጓደኛው እንደሆነች ነው የሚያውቀው። ጓደኛው ስቲል ሚስቱ ማለት ነው። ስለዛች ልጅ የሆነ ነገር ስትናገረው አይወድም። እሷ ማለት ቴናት ብሎ የገላምጣት አልገባችሁ? ስለዚህ በመሀል ማን ነው እየተጎዳ ያለው? እች ልጅ ናት፣ ሚስቱ ማለት ነው። እየተጎዳች ያለችው እሷ፣ የችውን አይታለች። በቃ ስለ እሱ ስለ ባሏ የምታወራላት ነገር በጣም የሌለ መጥፎ እንደዚህ ያደረግልኝ ነበር እንደዚህ እንከባከበይ ነበር እንደዚህ ይሰጠኝ ነበር እንደዚህ ይገዛልኝ ነበር በቃ እንደዚህ ያደረግልኝ ነበር ያደርገኛል ምናምን በቃ ማታወራት ነገር የለም፣ ለሚስትየው ማለት ነው። በቃ ለሚስትየው የምትናገረው እሷ የሆነ ነገር ከሱ ጋር የሆነ ነገር እንዳላት ግልጽ አድርጋ አልነገረችዋትም፣ እንጂ ሚስትየዋን የምታወራት በቃ ከእሱ ጋር የሆነ ነገር እንዳላት እሷ አድርጋ ነው የምታወራው ማለት ነው ግን ሚስቱ እንደዚህ እንደዚህ ነው፣ ለምንድን ነው እንደዚህ ይሄ ነገር ለምን ሆነ ስትለው ፊት አይሰጣትም። ለምን እሷ እንደ እህቴ ናት እህቴ ናት እያለ ስለሚገላምጣት ማለት ነው። ልብ ብላችሁ አስታውሉ፣ ቤተሰብ እዛ ኮሜንት ስር ትናንትና ሀይሚ በሀይሚ ቻናል በተለቀቀው ቪዲዮ ስር እንዳለ እንዳለ እንዳለ ስድብ ነው እንዳለ ስድብ ነው። እስኪ ኮሜንታተሮች ደግሞ ወደ ነፈሰበት አትንፈሱ። አይምሯችሁን ወደ ጥያቄ አስገቡት። ሀይሚ የለም በዚህ ልክ አመረረች። ስለዚህ እኔ በቃ ያሰብኩት ነገር ይህኑ ሀይሚ ያየችው ነገር ነገር ግን ለብሩኬ ግልጽ ያልሆነ ነገር ነው በቃ ብዬ የማስበው ማለት ነው። እኔ ሰላም የለኝም እግዚአብሔርን ትናንትና ጀምሬ ማለት ነው እስቲል ያንን ቴክስት አምጥቱ ለብሩኬና ለሀይሚ አጠገብ ማሳየት ማለት ምን ማለት ነው? በቃ ተለያዩ ማለት ነው፣ በቃ ተለያዩ በቃችሁ ማለት ነው። በቃ ለምን አምጥታ ማሳየት አስፈለገ? ቴክስት አምጥታ ማሳየት ለምንድ ነው ያስፈለገው? እስኪ ነገሩ ይችል ስራ እየሰራች ነው በቃ ስለዚህ አላቅም እኔ ሀይሚን በዚህ ልክ የጨከነችበት ምክንያት አላት ብዬ ነው ማስበው። ስለዚህ ብሩኬም ራስህን ዞር ዞር ብላህ ገልመጥ ብላህ ተመልከት። ዙሪያህን እይ፣ ወደፊት ብቻ አቴ አንተም ስትሰደብ፣ አንተም ስትዘቀዘቅ፣ ከአንተም አልፎ ቤተሰብ ሲዘቀዘቅ እኛ በጣም እየታመምን ነው። በጣም ነው ያመምን ታመምን በቃ በቃ ታመናል። እውነቴን ነው መላችሁ። ብሩኬ ዞር ዞር ብለህ ተመልከት ዙሪያህን።